የዛሬው ማስደንጋጽ ነው። የኔ ጥያቄ ግን የብሩኬ ሴት የተባለችውን ሳና የምን ወንድን ያመጡብን እንዴ? ፌራ አይደለም አይመጣውም። እየተሳሰብ ለእኛ አስቡልን እንጂ አንዱ ሳንጨርስ ወደ አንዱ መግባት የለብንም። አዎ ቤተሰብ ላይክ እያረጋችሁ ድምጽ ሁኑ። ይህ ደግሞ የማነው? ደፋር ማን ላከው? ከኋላ መጣ አይነዋጣ እንዴ? ብሩኬን አመነ ጫጭቆ ከስንት ጊዜ በኋላ ለሀይምዬ የይቅርት አበባ የተገዛው ነው መሬት ላይ ወርውሮ፣ ብሩኬን ማስወጣት ወንጀል ነው፣ በህግ ይጠየቃል። እንግዲህ ብሩኬ ሰሞኑን የተፈጠረው በሀይሚና ብሩኬ መካከል ሁላችሁም ታውቃላችሁ። እና በቃ ከዚህ በኋላ መደባበራችን መብቃት አለበት። እኔ ያረኩትም ነገር ባላቅም፣ ሀይሚዬ ባትነግረኝም የግድ ይቅርታ መጠየቅ አለብኝ። እኔ ሀይሚዬ ናፍቃኛለች። ከዚህ በፊት ብዙ መልካም ነገሮችን አሳልፈናል። ቀጣይም ደግሞ በእኔና እሷ መካከል ብዙ አላማዎች አሉ። ስለዚህ ከዚህ በኋላ መኮራረፋችን መብቃት አለበት። ለመልካም ሰው ለጥሩ ሰው ለሀይሚዬ ጥሩ መአዛ ጥሩ ሽታ ያለው አበባ ይዤ ሄጄ እቤቷ ይቅርታ ጠይቃታለሁ ቢሆንልኝ ሀይሚዬ ሌላ ሰው ጋር ሄዳ ከምትናገር ወይንም ደግሞ በውስጧ ከምትይዘው እኔን እኔ ከኔ ጋር ያሳለፈችኋን ሴት ወይንም ደግሞ ከብሩኬ ጋር አሳልፍ ያለው ብላ የነገረችኋትን ሴት ለእኔ ብትነግረ ኖሮ አስቀድማ ጥሩ ነበር አሁንም ያን ነገር ልጠይቃት ሳልሆን የሚሄደው ሀይሚዬን ይቅርታ ልላት ነው ናፍቃኛለች ብሎ ቤተ ቤተሰቦች ስፍስፍ ብሎ ብሩኬ አበባውን ገዝቶ ሀይሚጋ ሲሄድ የተገኘው ነገር ሌላ፣ እንግዲህ መምጫው መድረሻው ያልታወቀ አንድ ወንድ ነው። በሩ ሲንኳኳ የከፈተው ቤተሰቦች፣ ብሩኬ እዛ ጋር ልቡ ቀጥ በቃ፣ እንዴት ብዬ ልንገራችሁ። ማነህ ሲለው ማናሃን ትናግብ አለው። ቤተሰቦች ከገቡ በኋላ ሀይሚዬ ማን ነው ሲላትኝ ቀደም ብሎ ልጁ ምን አለ መሰላችሁ፣ ቤተሰብ ሀይሚዬ ስላመማት ይዤ አትመጣ አለ። እሺ ይዘህ አትመጣ ችግር የለም። ሀይሚዬ በመጀመሪያ አይዞን እንዲያምሽ አልፈልግም። ምን የምሬ እነምላችሁኝና ከዛ ሀይሚዬን እያነጋገረ ያለ ይሄ ልጅ ማለት ነው። ከፊት ከፊት ቀደም ቀደም መስ ሁሉ ቀደም ቀደም አንተ ምን ቤት ነህ እንዴ? ብሩኬ በሚስቱ በገዛ ሚስቱ በገዛ ሚስቱ ቤት የፈለገውን ከሀይሚ ጋር ቢነጋገር ይቅርታ ቢጠይቃት አበባ ቢያመጣላት፣ እንተ አንተ ቀድመህ አበባው ሞር ወር ማለት ጥጋብ ነው። ይህ ጥጋብ ነው። ቤተሰብ የምሬን ነምላችሁኝ እና ከዛም በላይ ምን አለመሰላችሁ? ናውጣ ለው ብሩኬን ናውጣ እንደውም ቀረች ብ ሀይምዬ ነው አውጣ። እኔ ግን ጥያቄ ሆነብኝ ቤተሰብ፣ ሀይምዬ የወረወረችው ብርጭቆ አይታችሁታል። እንትን ማለት ነው የውሃ መጠጫ ብርጭቆ፣ ያንን ማነው የሚያጸዳው? እኔ ያ ነገር ነው ሸከክ ያለ። ምክንያቱም ቤቱን ሁሉ ነው ያዳረሰው። ሀይምዬ የተናዳ ብርጭቆ ውርውር ነው ያደረገችው። በጣም ተበሳይታ ነበር። እንዴት የኔ ህመም ሳያሳስበ እቤትሽ የተገኘው ወንድ ማን ነው ብለ ትጠይቀኛለ አለች። ቤተሰቦች እኔ ግን ይሄ ልጅ የሆነ ተልኳለሁ። የምሬ ነው የምላችሁ። ምክንያቱም ቤተሰብ ምን እንዳለ ሰምታችኋል። ዞር በይ አላትኝ ሃይሚን ራሱ ዞር በይ ሂጅ ቁጭ በይ። ምንም አያመጣም። እኔ ያስወጣዋለሁ። አንተ ራስህ ነው የምትወጣው ከዛ ቤት ነገር ያለው እኔ ራሱ ዛብ ሆንኩ ነበረ ለነገሩ። አላቅሙ ድብድብ ጀምሮ ቤተሰብ ማለት ነው። ብሩኬ ሁለት ቦክስ ሲያበላው መሬት ጥፍጥፍ እዚህ ተከረገ። ብሩኬ ጀግና በለው። የት አባቱና እንዴት ቢጠግብ ነው ለሃይሜ የመጣውን አበባ በስንት ጸሎት። ብሩኬኮ አበባና ቸኮሌት ረስቶ ነበረ? እንዴ አሁን መልካም አበባ ይዞ መጣ ለሀይሚ ይቅርታ ሌላት ነው በቃ ነገሩ ሊፈታ ነው ብለን ሰፍ ስንል ወሽ መጤን ቁርጥ አደረገ። ሄልች የምሬ ነምላችሁ እንዲ ቆይ ሻ አንተ ከመንገድ ላይ ነው ሀይሚን ጃት የመጣውት አለ። አንተ እኮ እንደ ባለቤት ነበር ሲያደርግ የነበረው። ብዙ ጊዜ እንደቆየ ባለቤት እንዴት ነው ያዝ ልቀቅ ሲል ነበር። ቤተሰብ የምሬን ምላችሁ ሁለት ሰው ሲጣላ በመካከል ገብቶ ከዛም ከዛም የሚል አይደል? እንደዛ ነበር ሲሆን የነበረው። እንዴት ብጠግብ ነው ብሩኬ እናወጣ ብለ የምታስወጣው? ከገዛ ከሚስቱ ቤት ሀይሚዬንስ ዞር በ ብለ የምታመናጭቃት? እኔማ እግርህን ነበር የምሰብረውን የሱ ጋር በሆን ስማም፣ ታየ ቤተሰብ፣ ወይ እግሩን ወይ እጁ መስበር ነበረብኝ። ግን ያው ብሩኬ አንጀቴን አርሶታል። ሁለት ቦክስ ሲያበላው ጥፍጥፍ እንዴ! አላቅምህ መጀመሪያ ራስህ እኮ ነው የረዘመው እንግዲህ ቤተሰቦቼ እንደምታውቁት እውነት ለመናገር ዛሬ ልጁ በጣም አስገርሞኛል እንደ ባለቤት አክት ሲያደርግ ምናምን ሀይሚዬ በጣም ተናዳ እንትን ብርጭቆ ስብር ስታደርገው ልጁ ደግሞ ከብሩኬ አበባው ወስዶ ውርውር ሲያደርገው ሞቃለ ቤተሰብ ሞቃለ ድራማ ሞቃለ ትላላችሁ እዚህ ጋር መናገር የምፈልገው እንግዲህ የዛሬውን ቪዲዮ አይታችሁ ስራ እንደሆነ ሁላችሁ ሙሉ ለሙሉ ይገባችኋል ብዬ አስባለሁ። መጀመሪያ ብሩኬ ምን እንደተናገረ ሰምታችሁታል። ከመሄዱ መጀመሪያ ማለት ነው ሀይሚዬ ሁለት መቶ አምሳ ኬ እንድትገባ ፈልጋለሁ። በዚህ ቪዲዮ ትገባለች ደጋግሞ ሲናገር ነበር። ደግሞ ሁለት መቶ ሀምሳ ኬ ገብታለች። የጨረቃ ፋሚሎች እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው። ይህን ቪዲዮ እየሰራው እያለ ገብታለች ሁለት መቶ ሀምሳ ኬ። የብሩኬ ምኞት ፍላጎት ተሳካ። ሲቀጥል ደግሞ ሁሉንም ነገር ከብሩኬ ሴት ምናምን የተባለችዋን ሁሉንም ነገር ወደ ኋላ ትቼ ያ ማለት እኔ አረጋዋለሁ ማለት አይደለም፣ ግን ሀይሚዬን ይቅርታ ብዬ ከሀይሚ ጋር መቀጠል አለብኝ ብሎ ነበር። አበባ ገዝቶ ምናምን ወደ ሀይሚዬ ቤት የተጓዘው እና ይህ ስራ እንደሆነ ይገባችኋል። ግን አንዳንድ ሰዎች አላችሁ፣ እነ እንትና እነስማይ ጠሪ፣ ዛሬ እርግጠኛ ሆኜ የምነግራችሁ ሀይሚን እንዳሰብ እንዳሰድቧት ምክንያቱም አንዳንድ ነገሮችን አይቻለሁኝ እና ሀይሚዬ ኮ መጀመሪያ ብሩኬ የማያደርገውን ነገር አደረገ ብላ የመጣችሁ ብሩኬ በህይወቱ ሴት የማያውቀውን ከሴት ጋር ባለገ ብላ የመጣችሁ የራሷን ጉድ ደብቃ ነው። እያላችሁ ነበረ እውነት እኔ ዞር ዞር እያልኩኝ ይህን ነገር እያየሁ ነበር። እና መንገድ ተከፍቶላችኋል እንግዲህ። ሀይሚ ከወንድ ጋር ተያዘች፣ ተገኘች ልትሉ ትችላላችሁ። ግን እውነታው እንደዛ አይደለም ማለት የለባችሁም። ሀይሚዬ ልትሰደብ ነው። በዚህ ቪዲዮ የምሬን እንደምላችሁ በጣም ነው የምትሰደበው። ምክንያቱም ብትጠይ ቢጠይቁኝ ብሩኬ መጀመሪያ መግቢያ ላይ ተናግሯል። ምን እንደተናገረ ሰምታችኋል። እኔ ከሴት ጋር ብባልም አላደረግኩትም። ነገር ግን ከሀይሚ ጋር መቀጠል ስለምፈልግ ይቅርታ ጠይቃታለ። ያ ማለት አደረግኩት ማለት አደለም። ግን ደግሞ እኔና ሀይሚዬ አላማ ስላለን ሁሉንም ነገር እሷ እውነት እሚሆን አይሁድም ችግር የለውም እኔ አልፈዋለሁ እ ይቅርታ ማለትም መባልም ትልቅነት ነው ብሎ ሲናገር ነበር መግቢያ ላይ። አሁን ሀይሚ ጋር ሲሄድ ወንድ በር ከፈተ። ከዛ ደግሞ ቤት ውስጥ ብሩኬ ማነህ፣ ምንድነህ ሲለው አሟት ይዣት መጥቼ ነው አለ። ከዛ ቀጥሎ ግን ያደረገው እንደ ቤት አክት ሲያደርግ የነበረው እንደ ቤት ባለቤት ማለት ነው። ብሩኬ እናውጣ ምናምን፣ አታስጨንቅ፣ አታማለች፣ ምን አንተ ከብሩኬ በላይ አስበላት ነው አይደለም። የምሬን ነው እምላችሁ፣ ብሩኬ ነው ካንተ በላይ የሚያስብላት ለሀይሚ። ገባ አይደለ? አሁን ሀይሚን ልታስጠቁሯት ነው። የምሬን ነው እምላችሁ እኛና ይሄንን የምለው ለአንዳንድ ሰዎች ነው፣ እንደኛ አንዳንድ ሰዎች ደግሞ የምትረዷት ሰዎች አላችሁ። ሰው እዚህ ከሀይሚን ብሩኬም እየሰሩ ያሉ ስራ መሆኑ ይገባቸዋል። ልጁም ደግሞ ያው ተቀጥሮ ነው በቃ ተቀጥሮ ይሄን ይሄንን በል ተብሎ ነው። ግን ልጁ ደግሞ በጣም አበዛው ሲሰራ ምናምን አክቱ ነገሩ በመሀል ገብቶ መገላገልና መደባደብ ወይንም ጥል መፈለግ ይለያያል። በነገራችን ላይ ልጁ ጥል ነበር የፈለገው ከብሩኬ ጋር መደባደብ፣ ጥል የባለቤትነት ስሜት ተሰምቶት አክት ምናምን ሲያደርግ ነበርና እንደዛ አይደለም መሆን ያለበት አለበትኝ ሶ ወንድ ሊከፍት ይችላል። ሶ ወንድ ሀይሚጋ መጥቶ የሆነ ነገር ሊያረግ ይችላል። ሀይሚታማ የሆነ ሰንበዲ ከመንገድ ላይ ይዟት ቤቷል ሊያመጣት ይችላል። ሀይሚዬ ከፍታ የምታስገባ ሴት አይደለችም። በመጀመሪያ እንዲገባችሁ የምፈልገው ሜይ ቢ እንኳን ይሄ ነገር ቢፈጠር ቴንክዩ ለማለት ቤት እንኳን ብታስገባው ልጁ እንደ ገላጋይ ነው እንጂ እንደ ወንድም ወይም እንደ ሌላ ነገር አክት ማድረግ አልነበረበትም። ቢሆንም ግን እናንተ በሌላ አንግል ተረድታችሁ፣ ሀይሚዬ መሳደብ የለባችሁም። እዚህ ጋር እየሰሩ ያሉት ሁለቱም ተመካክረው የምክክር ስራ ነው እየሰሩ ያሉት ብሩኬም እንግዲህ ጓጉም ብሎ ከዚህ በኋላ አይንሽ ማይት አልፈልግም እንዳደው ይልኝ ምናምን ብሎ ወጥቷል። መቀጠል ስላለበት ነው። አሁን የብሩኬ ሴት የተባለችው በቃ እስከ ስንት ነው? ሶስት አራት ቪዲዮ ተሰራባት። ከዛ በኋላ ይለችም። ስለዚህ አሁን ደግሞ የሀይሚ መምጣት አለበት። ይሄ ልጅ ከመንገድ ነው ይዟት የመጣው። ነገር ግን ብሩኬ ሌላ ነገር እንደተፈጠረ ምናምን አደረገ። አሁን ሁለት ሶስት ቪዲዮ እስከሚሰራ ድረስ ይቀጥላል ማለት ነው። እዚህ ጋር መናገር ምፈልገው ያው በቃ ተመችቶ ያለነው ቤተሰብ የምሬ እንደምላችሁ ከታበሉበት